ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ወደ እናንተ እየደረሰ ያለውን አዲስ ቀን ነው እየተከታተላችሁ የምትገኙት፣ የተወደዳችሁ ተመልካቾች፣ እናንተም እኛን ምርጫችሁ አድርጋችሁ አብራችሁን ስለሆናችሁ እናመሰግናለን። በቀጣይነት የምናልፈው የዶት ስትሪም መረጃዎችን ማቅረብ ይሆናል። የዶት ስትሪም መረጃዎች ላይ ደግሞ በተለያዩ ማህበራዊ ድረገጾች ላይ በዋናነት ትኩረት ስበው የነበሩ ጉዳዮች ምንድን ናቸው የሚሉትን አሰባስቦ ንብረት የተሆነ ደግሞ ሊያጋራን ስቱዲዮ ነው ያለው። ንብረት ቀደም ሲል የጠቆም ከን መተሪ በጀልባዎች ግንኙነት ያለው የምድር ትራንስፖርት የሌለባትን ቦታ ነግረን ነበር እና ለማየት አእምሮ እየጓጓ ነበር። በ እያስብኳት ነበር አስቸኳይ ነገሮች ሲገጥሙ እንዴት ለሚሆነው የሚለው ይኖረዋል ሜካኒዝም። እንግዲህ ብስክሌቶችም ሌሎችም ነገሮች ይኖራሉ እና እሷንና ሌሎች ጉዳዮችን ደግሞ እንጠብቃለን። መልካም አመሰግናለሁ። የመጀመሪያ መረጃ የሚሆነው ከዚህ ከኤአይ ጋር ይገናኛል። ጠቅላይ ሚኒስትሩ ሰሞኑን የሰጡት ቃለ መጠይቅ ነበር። ና ኤአይን ኢትዮጵያ ስተገብር ያው ቀድሞ ከተገበሩት ሀገራት ጋር እኩል የጀመረች ሀገር አይደለችም፣ በኋላ ላይ ተከታይ የሆነች ሀገር ነች። ነገር ግን አሁን ከዘርፉ ተጠቃሚ ለመሆን በጣም ጥረቶችን እያደረገች ያለች ሀገር ነች በሚል ንግግር ሲያደርጉ ነበር። ና በዋናነት እሳቸው ያነሱት እንደ ቻት ጂፒቲ ና እንደ ዲፕሲክን የሚወዳደር ወይም እነሱ የሚሰሩትን ስራ የሚሰራ ሲስተም የኢትዮጵያ አርቲፊሻል ኢንቴለጀንስ ኢንስቲትዩት አበልጽጓል ብለዋል። መላ ይሰኛል እንግዲህ በአለም አቀፍ የኤአይ ቱሎች የምናገኛቸውን ተግባራት የሀገር ውስጥ ቋንቋዎችን ጨምሮ በውጭው የማናገኛቸው በተለይ ኢትዮጵያ ያሏት በርካታ የቋንቋ ባለቤት ሀገር ናትና እነዛን ቋንቋዎች ጭምሮ በመጠቀም የአይ አገልግሎቶች የምናገኝበት ሲስተም ነው። ጠቅላይ ሚኒስትሩ እንግዲህ ለቴክኖሎጂ እዚህ ሀገር ላይ እሳቸው ወደ ስልጣን ከመጡ በኋላ ለቴክኖሎጂ ትኩረት እንደተሰጠው ይታወቃል። አሁን ኤአይ ኢትዮጵያ ውስጥ ተጽዕኖ መፍጠር እየቻለ መጥቷል። እንግዲህ በሚቀጥሉት ጊዜያት አዲስ አበባ ውስጥ አንድ አለም አቀፍ ጉባኤ ይካሄዳል። እሳቸው ቃል በቃል የተናገሩት የአርቲፊሻል ኢንቴሊጀንስ ኤክስፖ አለ። እዚህ ላይ ወደ አንድ ሺ የሚደርሱ ሰው አልባ ድሮኖች በአዲስ አበባ ሰማይ ላይ ይለቀቃሉና እነዚህን የሚቆጣጠራቸው አንድ ሺ ሰው መድበን አይደለም የምንቆጣጠራቸው በኤአይ ቴክኖሎጂ ነው ብሏል። ጠቅላይ ሚኒስትሩ እንግዲህ ኤአይ ምን ያህል ተጽዕኖ እየፈጠረ እንደሆነ እናውቃለን። በአደጉት ሀገራት በጣም በርካታ ስራዎች ተክቶ እየሰራ ያለ ለመተግበሪያ ነው። እንግዲህ የመሪዎች ንግግርን መጻፍ ጀምሯል። የተለያዩ ስራዎችን ስትጠይቀው ይመልስልሃል። እና ኤአይ በሮቦቶች ማስተማር የጀመሩ ሀገራት አሉ፣ ዩኒቨርሲቲዎች አሉ። ኢትዮጵያም እንግዲህ ይህን ቴክኖሎጂ በተለይ አድካሚ የሆኑ ስራዎችን ለማቃለል ትጠቀምበታለች። ጠቅላይ ሚኒስትሩም በዛ ልክ ነው የተናገሩት። ማህበራዊ ሚዲያ ላይ በተለይ ኢትዮጵያ ለቴክኖሎጂ ከሰጠችው አኳያ ሰዎች ኮሜንት ሲያደርጉ ሀሳባቸውን ይሰጡ ነበረ። ከዚህ ጋር ተያይዞ ደግሞ የኮዲንግ ስልጠና ኢትዮጵያ ውስጥ በተለያዩ አካባቢዎች እየተሰጠ ነው ያለው እና ከዚህ ጋር ተያይዞ ኢትዮጵያ በቴክኖሎጂ በተለይ አይን በመተግበር ረገድ እየሄደችበት ያለው መንገድ አለማቀፉ መድረክም ውድድር ላይ ነው ያለው። አሁን ቴክኖሎጂን ተጠቅመው የተለያዩ ተግባራትን ለማከናወን ውድድር ላይ ነው ያለው። ስለዚህ አሁን ላይ በተለይ እንደ ሀገርም ይህ ስራ በሰፊ መጀመሩ በጣም ትልቅ ነገር ነው፣ ግን ክህሎት ይፈልጋል የቴክኖሎጂ እውቀት ይፈልጋል እና በጣም እዛ ላይ ትኩረት አድርጎ መስራት የሚገባ ይመስለኛል። ሳቸው ያሉት በተለይ አሁን የኤአይን ሙከራ ስንጀምረውኛ ፈጥነው ይሄዱ ሀገራት አሉ። ከነሱ ሁሉ ለመምጣት አሁን ቀደም ብለ ያነሳ ሀዋቢዮት ወጣቶች፣ ተማሪዎች እዚህ ላይ ጊዜያቸው እንዲያጠፉ የመከሩበት ነው። ማህበራዊ ሚዲያ ላይ በርካቶች ሲነጋግሩበት የነበረው ከዚህ ከጎዲንግ ስልጣናም ጋር ታይቶ በርካቶች ሲያነሱት የነበረው ጉዳይ ነው። ሌላኛው መረጃችን በየቀኑ እዚህ ጠዋት ላይ እናነሰዋለን። ይሄ የትራፊክ አደጋ ጉዳይ ነው። በምዕራብ ሀረርጌ የተከሰተ ጉዳይ ነው። ትላንትና ወደ 11 ሰዎች የሞቱበት ነው እና በጣም ጥንቃቄ ይፈልጋል። እንግዲህ አንድ የሸቀጥ መጫኛ አይሱ እዚህ ላይ 43 ሰዎች እንጭ ነው ሄደ የነበረ አይሱዝ መኪና ተገልብጦ ነው አደጋው የደረሰባቸው። እንዲህ አይነት ነገሮች በጣም ጥንቃቄዎች ያስፈልጋሉ። ለህይወት ቅድሚያ መስጠት፣ አሽከርካሪዎች ትኩረት ማድረግ አለባቸው። አንደኛ የጭነት መኪና ነው፣ በዛ ላይ ሸቀጥ የጫነ መኪና ነው። በዛ ላይ ደግሞ 42 ሰዎች ሲጨመሩበት በጣም እንዴት አይነት አካሄድን እየተከተል እንደሆነ የሚያሳይ ነውና በጣም የትራፊክ ጉዳይ ትኩረት ሊሰጠው እንደሚገባ ይህ አንዱ ክስተት ይመስለኛል። እንግዲህ መኪናን የምንጠቀመው ትራንስፖርትን እንዲያቃልልልን ስራዎችን በፍጥነት እንድንሰራጅ ሰዎች እንዲገልብ እንዲበላብን አይደለም እና ይህን በጣም ጥንቃቄ ቢያደርጉበት መልካም ነው። ቢ ማህበራዊ ሚዲያ ላይ በርካቶች ሀሳብ እየሰጡበት ነው። በተለይ ትራፊክ አደጋ ላይ ብዙ ጊዜ ቴክኒካዊ የሆኑ ነገሮችን እንደ ምክንያት ይነሳል። ብዙ ነገሮች ለምክንያትነት ይጠቀሳል ና አንዳንዴ ግን በቸልተኝነት አሁን እንዳልከው የሸቀጥ መኪና ላይ እዛ ላይ አርባ ሁለት ሰው ተጨምሮበት ከአቅም በላይም ነው አይደለም ክብደት አይመጣም። ና ምናልባት በየቀኑ የሰው ህይወት ይጠፋል፣ ንብረት ይወድማል። ከፍተኛ የሆነ የመኪና ኢትዮጵያ ካላት መኪና ቁጥር በላይ የትራፊክ አደጋው ይበልጣል፣ ጥናቶች እንደሚያሳዩት። ና አሁንም ቢሆን አሽከርካሪዎች ችላ ማለት የለ፣ ቢያንስ እነሱ መቀነስ የሚችሉትን ነገር መቀነስ ቢችሉ መልካም ነው። አስራ አንድ ሰው ማለት ቀላል አይደለም። የተሳፈሩበት መንገድም ትክክል አይደለም ይታወቃል። ያው ገጠር አካባቢ ወጣ ስት የመኪና ችግር ይኖራል። ያንን ችግራቸውን ለመቅረፍ እንዲህ አይነት ተሽከርካሪዎች ሊጠቀሙ ይችላሉ። ሰዎች ግን በጥንቃቄና ሕይወትን በማይጎዳ መልኩ መሆን አለበት። እዚህ ላይ ሾፌሮች በጣም ኃላፊነት ያለባቸው ይመስለኛል እና ይሄ በጣም አንድ የሚያሳዝነው መረጃ ማህበራዊ ሚዲያ ላይ ሲዘዋወር የነበረው ጉዳይ ይሄ ነው። ሌላኛው ጉዳያችን የዶናልድ ትራምፕ የመካከለኛው ምስራቅ ሀገራት ወይም የባረሰላጤው ሀገራት እያለ መጠራቸው ጉብኝትን ትናንት ጀምረው በሳውዲ አረቢያ አድርገዋል። ቀጣይ በኳታርና ተባበሩት አረብ ኤምሬት ያደርጋሉ። እንግዲህ በትላንት ውሏቸው በጣም ትልልቅ ስምምነቶችን አድርገዋል። ከሳውዲ አረቢያ ጋር የ600 ቢሊዮን ዶላር የንግድ ስምምነት እንደተስማሙት ከዚህ ውስጥ በርካቶች ሲነጋገሩበት የነበረው ወደ 142 ቢሊዮን ዶላር የሚያወጣው የጦር መሳሪያ ሽያጭ ስምምነት ያደረጉበት ነው። ታስታውስ ከሆነ ከዚህ ቀደም በመጀመሪያው ስልጣን ዘመናቸው ሲመጡ የመጀመሪያ የውጭ ሀገር ጉዟቸውን ያደረጉት በዚህ ሀገር ነው። በኋላ ላይም እንግዲህ በሁለተኛ ዙር ወደ ስልጣን ሲመጡ እሳቸው ሳውዲ አረቢያን የመጀመሪያ ሀገር ጉብኝት መዳረሻቸው አድርገዋል። ሳምንታት ያው ይፋዊ ጉብኝት ባይሆንም ቫቲካን ውስጥ ለሮማ ካቶሊክ ጳጳሳት ምርጫ ወቅት ሄደው እንደነበር ይታወቃል። ከዛ ውጭ ግን የመጀመሪያ ጉብኝታቸው ሳውዲ አረቢያ ናት እና ምን ያህል አሜሪካ ለሳውዲ አረቢያ ትኩረት እየሰጡ እንደሆነ እሳቸውም ሲናገሩ፣ በተለይ አሁን ቁርጠኛ የአሜሪካ ወዳጅ ናት ሲሉ በተደጋጋሚ ተናግረዋል። የተስማሙትና ፊርማ ስነ ስርዓታቸው ያስቀመጡበት ገንዘብም በጣም ብዙ ገንዘብ ነው። እንግዲህ እስከ አንድ ትሪሊየን ቢሊየን እስከ አንድ ትሪሊየን የሚደርስ የንግድ ስምምነትን ከዛች ሀገር ይጠብቃሉ። በትላንትናው ጉዟቸው ብቻ ወደ 600 ቢሊዮን ዶላርን አሳክተዋል። ከዚህ ውስጥ ደግሞ እንግዲህ የአሜሪካ የመሳሪያ አምራች ድርጅቶች በስፋት የሚጠቀሙበት የ142 ቢሊዮን ዶላር ስምምነቱ በጣም ልቆ የወጣ ነው። ከዛ ባለፈ ትላንት ትልልቅ ውሳኔዎችንም ወስነዋል። እዚሁ ጉብኝታቸው ላይ ላለፉት ወደ 40 ዓመታት ከዛም በላይ የሚሆን የሶሪያን በተለይ ሽብርተኞችን በመደገፍ ማዕቀብ ጥለው እንደነበር ይታወቃል። ያንንም አንስተዋል። እንግዲህ ይህ ደግሞ በተለይ ከሳውዲ አረቢያ ጋር ያላቸውን ቅርበትና የሳውዲ መሪዎች የሚያመጡላቸውን ምክር ሀሳብ ስለ መቀበላቸው አንዱ ማሳያ ነው። በዛ በኩል እነ ቱርክም አሉበት። ግን አሁን የሳውዲን ኢንቨስትመንት ለማግኘት የሳውዲን ተሳትፎ በአሜሪካ ለማረጋገጥ እነርሱ የሚሏቸውን ነው ወደ መወሰን መጥተዋል እና ማህበራዊ ሚዲያው ላይ በተለይ የአረቡ ሀገራት ተጽዕኖ የጎላ ስለመምጣቱ በርካቶች እየተነጋገሩበት ነው ያሉት። ከንጉሳዊ ቤተሰብም የአውሮፕላን ስጦታ ተበርክቶላቸዋል የሚል መረጃ እየወጣ ነበር ከሰሞኑ። አቀባበሉ በጣም ልዩ ነበር፣ በተለይ ሳውዲ አቅሟን ያሳየችበት ኤፍ15 ጄቶች ሲቻጀብ የነበረው የኤርፎርስ የሰማይ ላይ ትሪት በጣም ደስ የሚል እና ልዩ ትኩረት የተሰጠው የነበረው ጉብኝት ነው። እንግዲህ የአረብ ሀገራት ተጽዕኖን እዚህ ላይ እንመለከታለን። በተለይ አሁን የመካከለኛው ምስራቅ ሀገራት የሰላም አደራዳሪ እየሆኑ መጥተዋል እና የፖለቲካ ተሰሚነታቸው እየጨመረ መጥተዋል የጋዛ ድርድርን እንዲሁም የቴሄራንን ሌሎች ጉዳዮችን የዩክሬንን ጉዳይ ስንመለከት አሁን በጣም የዓለም አቀፍ ውጥረቶችን ለመፍታት ጥረት እያደረጉና መካከለኛው ምስራቅ የምናውቃቸው እንግዲህ በተለይ በነዳጅ ሀብታቸውና በሌሎች ኢንቨስትመንታቸው ነው። አሁን ግን የዓለምን ፖለቲካ ወደ መነካካትም የገቡበት መንገድ ነው። ያንን እዚህ ላይ ተመልክተናል። የመጨረሻ መረጃችን ቀደም ብለን አብዮት የተገረምክበት ከተማ እንግዲህ ሰሜን ኔዘርላንድ ውስጥ የምትገኝ ከተማ ናት። በጣም በርካቶች እየተነጋገሩበት ያለ ጉዳይ ነው። በከተማዋ ውስጥ ምንም አይነት የመኪና መንገድ የለም። አንመለከትም። ሶስት አማራጮች አሉ። ከተማ ውስጥ እንቅስቃሴ ለማድረግ አንዱ ቀደም ብለሀን ተምስታነሳ የነበረው በእግር መጠቀም ነው። ሁለተኛው ብስክሌትን መጠቀም ነው። በዋናነት ግን የጀልባ ጉዞዎች ናቸው። ከተማ ውስጥ ያሉት ወደ ከ500 እስከ 600 የሚሆኑ ጀልባዎች ከተማዋ ውስጥ አሉ። በከተማዋ እኛ ሀገር እንግዲህ የአስፓልት የምንለው በየቦታው ላይ ቦዎች ተሰርተው ውሃዎች ይሄዳሉ። ያንን ውሃ በመጠቀም በጀልባ ነው የሚያደርጉት። በየቀኑ እንግዲህ እንቅስቃሴያቸውን በዛ ያደርጋሉ። አሁን እዚህ ከተማ እንደምናየው የተጨናነቀ ነገር አለውና የጀልባ መናሪያ ነው እዚህ ከምንመለከተው አሁን እዚህ ከተማ ውስጥ እንግዲህ በርካቶች ጥያቄ ሲያነሱ የነበረው ከተማ ውስጥ የእሳት አደጋ ወይም ሌሎች ቢከሰቱ በምንድን ነው መኪኖች የሚገቡ የእሳት አደጋ መኪኖች በምን ይገባሉ የሚል ጥያቄ በርካቶች ሲያነሱ ነበር የእሳት አደጋ ጀልባን በመጠቀም ችግራቸውን ይፈታሉ እንግዲህ እዛ አካባቢ የሚሄዱ ጎብኞች በጣም ቀልባቸውን የሚሰበው በመኪና ሄደው መኪናቸውን ከተማ ውስጥ ይዘው አይገቡም በእግራቸው ወይ በብስክሌት ገብተው ከተማን ይጎበኛሉ ከዛ በኋላ ጉዟቸው የሚያደርጉት በጀልባ ነው በተለይ ደግሞ እንደዚህ ጀልባዎቹን ለመጠቀም የሚያስችሉ ወደ 176 ድልድዮች አሏት እነዛን ድልድዮች በማቋረጥ ወደ ጀልባዎች ትገባለህ ወደ ሰፈር በቀላሉ ትሄዳለ በከተማዋ እንቅስቃሴው ይህን ይመስላል እንግዲህ